ሰዎች እኮ ለአንተ ለመኖር ብዬ ነበረ የሰው ሀገር ላይ የተሰደዱት። የሰው ልብስ ነበር አጥቤ ያሳደጉት፣ ብዙ ነገር ስቃይ አይቼ ያሳደጉት። ማንም ሰው አይዞ ሳይል ሳያግዘኝ ነበረ ለብዬ እያሳደጉት። ግን እኔ ዘዋለው ስላለችኝ አክስት እውነት ትዘዋለች ብዬ ስጋ ነው እና ምንም አታድገውም ብዬ ነበረ የተው እኔ እንደወጣ ነበር የገደለች። ከገደለች በኋላ እውነት ውሃ ውስጥ ከተው ሽማ ውስጥ ከቀጠተች በኋላ ወንጀል ጣፋተዋለሁ አንድ ካልመጣች ደግሞ ማንም ሰው ሊከታተል ልቻል ጀምር። አሰላሙ አሌይኩም ወራህመቱላ በረካቱ ድቤት ሰዎች ሰላም ብያለሁ። ይች ልጅ እንግዲህ እንደሰማችኋት ናችሁ። ልጆቻቸውን ግን ለአሳዳጊ ሰጥታችሁ የምትመጡ ሰዎች በተለይ እናት አባት ካልሆኑ ሰዎች ውጭ የምትሰጡ በጣም ያሳዝናል። ይች ልጅ እንደሰማችኋት እንግዲህ ላክስቷን የሰጠችው ልጇን ማለት ነው። ላክስቷ እንግዲህ ስንት መከራዋን አይታ የሰው ልብስ እያጠበች ሰው ቤት እየሰራች ነው ልጇን ያሳደገችው ነበር። በመጨረሻም አልሆነላት ሲል ታቃላችሁ፣ የኢትዮጵያ ኑሮ አልሆንላት አትሳካ ሲል ላክስቷ ሰታት ሰታ መጣችሁ። ወንድ ልጅ ነው ልጇ። ከዚያም ገደለችብኝ ነው የምትለው። እንግዲህ ውሃ ውስጥ ከታው ገደለችው ተገደለችው በኋላ ውሃ ውስጥ ከተተችው። ያው ውሃ ውስጥ ገብቶ ሞተ እንዲባል ማለት ነው። ውሃ ውስጥስ መክተቷን ማን ነገረች ነው? ይሄ አላሁ አለም። ማን እንደ እውነቱ ማጋር እንዳለ የሚታወቅ ነገር የለም። ማን እንደነገራት እንግዲህ ያየ ሰው ወይ ጎረቤት ነግሯል ሊሆን ይችላል። ግን የሰው ሸር ማለት ነው፣ የሰው ተንኮል በጣም እስከ መጨረሻ ድረስ ተንኮለኛ ሆኗል ሰው ማለት ነው። እና እንግዲህ አክስት ተብዬ አክስቷ ናት ለሷ፣ የናቷ ወይም ያባቷ እህት ማለት ነው እንግዲህ። እና ይሄ ያልታመነ ታዲያ ሌላ ማን ይታመናል? ግን አሳዘነችኝ። የተሻለ ህይወት አኖርሃለሁ ብዬ ነበር፣ የተሻለ ኑሮ እንኖራለን ብዬ ነበር ስደት የመጣሁት አለች። አልተሳካላትም እንደ ዕድል ሆኖ ማለት ነው። እና አሁንም እንደዚህ ላክስት ለምናምን ለራቅ ላለ ዘመድ የሰታችሁ ልጆቻችሁን አሳድጉልን ብላችሁ ለምትመጡ ሰዎች ጥንቃቄ አድርጉ። ባይበላና ባያልፍልኝ ንብረት ባላገኝ ይቅርብኝ። ሲጀመር እናት ወይም እህት ካልሆነች ከባድ ነው። ወንድም ራሱ አያስተማምንም ማለት ነው። ወንድም ራሱ በደንብ አይዝላችሁም ልጅ ወንድ ልጅ ስለሆነ አብሮታ ይውልማ፣ ከልጁ ጋር እንዴት እንደሚያሳዝን ሁላ ላይ ከብዳል። ከባድ ነው። ልጅንም ያህል ነገር ልጅ ማለት በገንዘብ በብር የሚገዛ አይደለም። ተለምኖ ይገኝ አይደለም። ገንዘብ ግን ድህነት፣ እርዳታ ብትለምኑ ጠይቁ ራሱ ታገኛላችሁ። ሰርታችሁ ይገኛል። ድህነት ይራገፋል። ይህን ያክል የጭካኔ ጥግ ካለ በጣም ከባድ ነው። ውሃ ውስጥ ገላ ውሃ ውስጥ አስገብታ። ለማንኛውም አንቺ በአካል ከሌለሽ ማንም ብትከስም ምንም ብትልም የሚከታተልልሽ ሰው የለም አሉኝ ነው የምትለው። ምን ጥቅም አለው? ኢትዮጵያ ላይ እኮ ይህንን ልጅ ገደለችው ምን አለችው? ብትታሰሩ ወይ ለአምስት አመት ለአስር አመት ያውም እርግጠኛ ሆኖ ተመስክሮ ትክክለኛ ከተገኘባት እርግጠኛ እሷ የገደለችው ከሆነ ታሰረ ያልታሰረ ምንም ጥቅም የለውም። ለጊዜው ሳይሆን ነው መጠንቀቅ። ልጃችሁን ከእጃችሁ ሳታጡት፣ ንብረታችሁን ከእጃችሁ ሳታጡት ሳይሆን ነው መጠንቀቅ እና ገና ያልፍልኛል ብላችሁ ልጃችሁን ጥላችሁ የምትመጡ ልጅቅ አይደለም ዝም ብሎ ለማንኛውም ሳይሰጥም ለራስ ካልሆነ ሰው አክስትና አጎት አትመኑ። ሩቅ ናቸው እነሱ። እህት እህት አሁን ቅርብ ናት። ምንም ቢሆን እህቴ ምንም ቢሆን መቼም ለኔ ልጅ እኔ እንጃ ተንኮል ታስብ አይመስለኝም። ኃይለኛ ጠብ ካልተጣላን በስተቀር ተንኮል አታስብበትም። እናትም እንደዛው። እናት ደግሞ ከኛ ከወለድ ነው በላይ። አያት ደግሞ በደንብ ነው የምትይዘው። ይሄ ሌላው ግን የሩቅ ዘመድ ያሰጋል። የላካችሁ ያው እንግዲህ ጥላችሁ የመጣችሁ ምንም ማለት አይደለም። ግን መንጣት የምታስቡ ሰዎች እንደዚያ አክስት ጋር አክስት አክስት ጋር አጎት ልጅ ጋር ምናምን ሩቅ ዘመድ ጋር ለጓደኛ እንደዚህ ለማታውቁ ሰዋሜን ታሰታችሁ የምትመጡም አላችሁ። አላህ ይጠብቅላችሁ። ሌላ ምንም አይባልም። አይታችኋታል ከአሁን በፊት ሐቢባ ቤት በገብታ ስታለቅስ። ለማንም ለማታቀው ሰው አሳዳጊነት ሰታ በቪዲዮ እንኳን ደውላ ልጅን ሊያት ስትለው አታይም እያለ የከለከላት ማለት ነው። ያቺ ልጅ አለች አላሳይም ብሏት ስታለቅስ ነበረ። በገዛ ልጇ በቃ ለማታቀው ሰው ነው እንዲያሳድግላት እሷ ወደ ዱባይ መጣች ከብዳ እና ጥንቃቄ አድርጉ አደራ ልጅ አይደለም። ለሰው አትስጡ ዝም ብላችሁ።